እንደ አውሮፓውያኑ አቆጣጠር ከ1957 እስከ 1960 የጋና የመጀመሪያው ጠቅላይ ሚኒስትር እና ከ1960 እስከ 1966 የጋና ሪፐብሊክ ፕሬዝዳንት ነው። ይህ ሰው ነፃነቷን ያገኘች የመጀመሪያዋ ከሰሃራ በታች ያለች የአፍሪካ ሀገር መሪም ነበር። በመቀጠልም ለተባበሩት የአፍሪካ ሀገራት ጥምረት በተካሄደው ዘመቻ ግንባር ቀደም ተዋናይ ሆኗል። በዛሬው የታላቅ ሰው ፕሮግራም የክዋሜ ኑክሪማህን ታሪክ ይዤላችሁ መጥቻለሁ። በዚህ ፕሮግራም የተጠቀሱ የጊዜ ቀመሮች እንደ አውሮፓውያኑ አቆጣጠር መሆኑን ልብ ይሏል። ኑክሪማህ መስከረም 21 ቀን 1909 በንክሮፉል፣ ጎልድ ኮስት ተወለደ። ይህ አካባቢ ከአይቮሪ ኮስት የፈረንሳይ ቅኝ ግዛት ጋር ቅርብ የሆነ ትንሽ መንደር ነበር። የወርቅ አንጥረኛ ልጅ የነበረው ይህ ሰው በእናቱ እንዲሁም ቅርብ በሆኑ ቤተሰቦች ተከቦ ነበር የልጅነት ጊዜውን ያሳለፈው። ክዋሜ ኑክሪማህ የእናቱ ብቸኛ ልጅ ነበር። የእሱ እናት እድሜው ለትምህርት ሲደርስ የካቶሊክ ሚስዮን ወደሚመራው አንደኛ ደረጃ ትምህርት ቤት ላከችው፣ በዚያም ጎበዝ ተማሪ መሆኑን አስመስክሯል። በ1925 አካባቢ በትምህርት ቤቱ የተማሪ መምህር ሆኖ በካቶሊክ እምነት ተጠምቋል። ኳሚ ኑክሪማህ በትምህርት ቤቱ እያለ፣ በጎልድ ኮስት ዋና ከተማ አክራ የሚገኘው የመንግስት ማሰልጠኛ ኮሌጅ ርዕሰ መምህር የሆኑት ሬቨረንድ አሌክ ጋርደን ቅልጥፍናውን በመመልከታቸው በትምህርት ቤቱ በመምህርነት እንዲሰለጥን አመቻቹለት። በዚህም ማሰልጠኛ ኮሌጅ ውስጥ በኮሎምቢያ የተማረው ምክትል ርዕሰ መምህር ክዌጊር አግሬይ የማርከስ ጋርቬይ እና የዱቦይዝ ሀሳቦችን በመስበክ ኑክሪማህ ስለ ጥቁር አብዮት ለሚኖረው የወደፊት ምልከታ አሻራ ጥለውለታል በዚህ ተጽዕኖ ውስጥ ወጣትነቱን የተቀረጸው ኑክሪማህ የማርከስ ጋርቬይ ሀሳብን በማስተጋባት ጥቁር ዘር እራሱን ሲያስተዳድር ብቻ በዘሮቹ መካከል ስምምነት ሊኖር እንደሚችል አመነ። ይህንንም ተከትሎ ኑክሪማህ ስለ ጥቁሮች ነፃነት የውስጥ ለውስጥ የትግል እንቅስቃሴዎችን ለማድረግ ሀ ብሎ ጀመረ። በአቺሞታ በሚገኘው የመንግስት ማሰልጠኛ ኮሌጅ ከ1926 እስከ 1930 ድረስ መምህር ለመሆን ዝግጅቱን አድርጓል። በ1935 ደግሞ ኑክሪማህ ወደ አሜሪካ ሄዶ ሊንከን ዩኒቨርሲቲ ገባ። ከ1939 እስከ 1943 በፔንስልቬንያ ዩኒቨርሲቲ ትምህርቱን ተከታተለ። ተሰጥኦ ያለው ተማሪ እንደሆነ የሚነገርለት ኳሚ ኑክሪማህ እስከ 1943 ባለው ድረስ በኢኮኖሚክስ፣ በሶሺዮሎጂ፣ በፍልስፍናና በሌሎች የትምህርት ዘርፎች በርካታ የባችለርና የማስተር ዲግሪዎችን አግኝተዋል። ከዚያም በግንቦት 1945 ኑክሪማ ወደ እንግሊዟ ለንደን ሄደ፣ እዚያም በለንደን የኢኮኖሚክስ ትምህርት ፒኤችዲ ተማረ። በለንደን በነበረበት ወቅት በፀረ-ቅኝ አገዛዝና በጥቁር ብሔርተኝነት አቀንቃኞች ውስጥ ቁልፍ ቦታዎችን በመያዝ የአፍሪካን ነፃነት ለማስገኘት ከሚዳክሩ ስሞች ውስጥ ሲካተት በወቅቱም አንድነት የሚጠይቁ አወዛጋቢ ጽሑፎችን አዘጋጅቷል። በዚህ ያልተገደበው ይህ የጥቁር አርበኛ በአፍሪካ ቅኝ አገዛዝ ላይ ተጽዕኖ ፈጣሪ ድምፅ የሆነውን የፓን አፍሪካን ኮንግረስ ከሌሎች ጋር በጋራ ሆኖ አቋቋመ። ብዙም ሳይቆይ በ1947 ወደ ጎልድ ኮስት ተመለሰ እና አዲስ የተመሰረተው የዩናይትድ ጎልድ ኮስት ኮንቬንሽን ዋና ጸሐፊ ሆነ። ሆኖም በ1949 ኑክሪማ በፖለቲካው ርዮተ ዓለም ልዩነት ምክንያት ከፓን አፍሪካን ኮንግረስ ጋር ተለያይቶ የኮንቬንሽን ህዝቦች ፓርቲን ወይም ሲፒፒን መሰረተ። ኑክሪማ የሲፒፒ መሪ በነበረበት ወቅት የብሪታንያ የቀኝ አገዛዝ ተቃውሞ ራስን በራስ የማስተዳደር ጥያቄ በፓርቲው በኩል እንዲሁም በግል በርከት ያሉ ተቃውሞዎችን መርቷል። በዚህም እንቅስቃሴው በጋናውያን ዘንድ ከፍተኛ ውዴታን ሲቀበል ቢቆይም ለእንግሊዝ የሞት የሽረት ጉዳይ ሆነ። በ1950 የኑክሪማ ፖለቲካዊ እንቅስቃሴው የስጋት ምንጭ መሆኑ ወደ ወህኒ እንዲወርድ ምክንያት ሆነ። ነገር ግን በ1951 በፓርቲው በተደረገ አጠቃላይ ምርጫ በከፍተኛ ድምፅ ማሸነፉ ለነፃነቱ ምክንያት ሲሆን በቀጣይም በ1952 ጠቅላይ ሚኒስትር ሆኖ ተመረጠ። ኑክሪማ በጠቅላይ ሚኒስትርነት ያገኘውን ስልጣን ተጠቅሞ ሀገሪቱ በቀጣይ አምስት ዓመታት ያካሄደችውን የነፃነት ዘመቻ በመምራት በ1957 ጎልድ ኮስት ወይም ደግሞ የአሁኗ ጋና ነፃነቷን እንድታወጅ መንገድ ጠረገ። የእንግሊዝ አፍሪካ ቀኝ ግዛት ከሆኑት ሀገራት ጋና የመጀመሪያዋ ነፃ ሀገር መሆኗን ተከትሎም በዋና ከተማዋ አክራ ትልቅ ክብረ በዓል ተካሄደ። በዚህም ክብረ በዓል ከአንድ መቶ በላይ ጋዜጠኞችና ፎቶግራፍ አንሺዎች ዝግጅቱን ዘግበዋል። የወቅቱ የዩናይትድ ስቴትስ ኦፍ አሜሪካ ፕሬዝዳንት የሆኑት ድዋይት ዲ አዘንሃወር የእንኳን ደሳሎት መልእክታቸውን ለማስተላለፍ ምክትል ፕሬዝዳንታቸው ሪቻርድ ኒግዘንን እንዲወክሉ ላኩ። የሶቪየት ልዑክ በበኩላቸው ኑክሪማ በተቻለ ፍጥነት ሞስኮን እንዲጎበኝ ግብዣ አደረጉለች። ኑክሪማ በአስር ሺዎች በሚቆጠሩ ደጋፊዎች ፊት ቆሞ ጋና ለዘላለም ነፃ ትሆናለች ብሎ አወጀ። በጋና ፓርላማ የመጀመሪያው ስብሰባ ላይ የነፃነት ቀንን አስመልክቶ ለአዲሱ የጋና ሀገር ዜጎች ሲናገር አፍሪካውያን የራሳቸውን ጉዳይ በብቃትና በመቻቻል እንዲሁም በዲሞክራሲያዊ መንገድ መምራት እንደሚችሉ ለዓለም የማረጋገጥ ግዴታ አለብን። ለመላው አፍሪካ ምሳሌ መሆን አለብን ብሏል። ኑክሪማ ኦሳጊፎ የሚል ስያሜን ተጎናጸፈ። ፍቹም በአካን ቋንቋ ቤዛ ማለት ነው። ከሶስት ዓመት በኋላም የጋና ሪፐብሊክ የተባለ አዲስ መንግስት ተቋቋመ። በኑክሪማ አመራር ጋና አንዳንድ የማህበራዊ ዲሞክራሲያዊ ፖሊሲዎችን ተቀበለች። የበጎ አድራጎት ስርዓት ተፈጠረ። የተለያዩ የማህበረሰብ ፕሮግራሞችም እንዲሁ ተጀመሩ። በተጨማሪም ትምህርት ቤቶች ተቋቋሙ። ፓን አፍሪካኒስት አቀንቃኙ ኑክሪማ ከጋና ነፃነት በኋላ እራሳቸውን በራሳቸው በሚያስተዳድሩ አፍሪካዊ መንግስታት ከሚመሩት ጊኒና ማሊ ጋር ጥምረት በመፍጠር በቀጣይ ከሌሎች አፍሪካዊ ሀገራት ጋርም በመቀናጀት የአፍሪካ መንግስታትን ያቀፈ ሊግ ለመፍጠር እርምጃ ጀመረ። ይህንንም ዓላማ በማሳካት ረገድ በ1963 እሱና ሌሎች የአፍሪካ መሪዎች የአፍሪካ አንድነት ድርጅትን መሰረቱ። ኑክሪማ ከአፍሪካ አንድነት ድርጅት ምስረታ ባለፈ አንድ ወታደራዊ ኃይል ለመፍጠር ፍላጎት ነበረው። የተባበሩት መንግስታት ድርጅትም ደጋፊ ነበር። ነገር ግን የታላላቅ ሀያላን ተጽዕኖንም እንዲሁ ይተች ነበር። ኑክሪማ የአፍሪካ መንግስታት ወደ አውሮፓ ኢኮኖሚ ማህበረሰብ የጋራ ገበያ መግባታቸውን ሲቃወም፣ ይልቁንም የአፍሪካ የጋራ ገበያ፣ የጋራ መገበያያ ቦታና የሸቀጦችና አገልግሎቶች ነጻ ፍሰት እንዲኖር የሁሉም አይነት ግንኙነቶችን የሚያስተናግድ አንድ አፍሪካዊ መስመር እንዲኖር ህልሙን በተለያዩ አጋጣሚዎች አንጸባርቋል። በ1962 ኳሜ ኑክሪማን በሶቪየት ህብረት የሌኒን የሰላም ሽልማት ተሸልሟል። ከአፍሪካ አህጉር ውጪ ባሉ የፖለቲካ ጉዳዮች ገለልተኛ መሆንን በመጀመሪያዎቹ የስልጣን ዘመኑ ይምረጥ እንጂ የታሪክ ድርሳኑ እንደሚያመላክተው በቀዝቃዛው የዓለም ጦርነት ወቅት ከአሜሪካና ከሶቪየት ህብረት ኢኮኖሚያዊና ቴክኒካል እርዳታ ሲያገኝ እንዲሁም ተለዋዋጭ የውጭ ጉዳይ አቋሞችን ሲያንጸባርቅ ታይቷል። ኑክሪማ በአጠቃላይ በኢኮኖሚክስ ላይ ያልተጣመረ የማርክሲስት አመለካከትን ሲከተል፣ ካፒታሊዝም በአፍሪካ ለረጅም ጊዜ ቢቆይ መጥፎ ውጤት እንዳለው ያምን ነበር። በዘመኑ ከነበረው የአፍሪካ ሶሻሊዝም ስርዓቶች ራሱን ያግል እንጂ ሶሻሊዝም የአፍሪካን እሴቶች ባከበረ መልኩ ካፒታሊዝም ያመጣውን ለውጥ ለማመጣጠን የሚጠቅም ስርዓት ነው ብሎም ይከራከራል። ኑክሪማ የፓን አፍሪካ አቀንቃኝ በመባል በብዙዎች ይወደስ እንጂ በሀገሪቱ ባሉ ፖለቲከኞች የፖለቲካ ተቃዋሚዎችን በኃይል በማፈኑ አምባገነን ተብሎ ተፈርጇል። የሀገር ውስጥ አፈናውም ቀጥሎ በ1961 እራሱን የጦር ኃይሎች ጠቅላይ አዛዥ እና የሲፒፒ ፍጹም መሪ ሆኖ ሾመ። በመቀጠልም ኑክሪማ ሁሉንም የፖለቲካ ፓርቲዎች ከሲስተም አወጣቸው። በተከታታይ የሚወስዳቸው እርምጃዎች የተቃውሞ ማዕበል እንዲቀሰቀሱበት ምክንያት ሆነ። በ1966 የኑክሪማ መንግስት ወደ ቻይና ቤንጂንግ በጉዞ ላይ እያለ በመፈንቅለ መንግስት ተወገደ። በጆሴፍ አርተር አንክራህ የሚመራው ቡድን እራሳቸውን የብሔራዊ ነፃ አውጪ ምክር ቤት በሚል ሰይመው ጋናን በወታደራዊ አገዛዝ ስር አስገቧት። መፈንቅለ መንግስቱን ተከትሎ ጋና ከጊኒና ከምስራቃዊ ብሎክ ጋር ያላትን የጠበቀ ግንኙነት አቋርጣ ከምዕራብ ብሎክ ወይም ከአሜሪካና ከአውሮፓውያን ጋር አዲስ ወዳጅነት በመቀበል ዓለም አቀፉ የገንዘብ ድርጅትና የዓለም ባንክ ኢኮኖሚውን በመምራት ግንባር ቀደም ሚና እንዲጫወቱ ጋብዘዋለች። በዚህ ለውጥ ስደተኞችን በማፈናቀልና ከአፓርታይድ ደቡብ አፍሪካ ጋር ለመደራደር ባሳየችው አዲስ ፍላጎት ጋና በአፍሪካ ብሔርተኞች ዘንድ የነበራትን ክብር አጥታለች። ኑክሪማ ቀጣይ ህይወቱንም በጊኒ ኮናክሪ የፕሬዝዳንት አህመድ ሴኩቱሬ እንግዳ በመሆን የሀገሪቱን የክብር ፕሬዝዳንት ማዕረግ ተቀብሏል። ኑክሪማ ከስራ ጡረታ ከወጣ በኋላም አሁንም በምዕራብያን የስለላ ድርጅቶች ዛቻ እንደሚደርስበት በተደጋጋሚ ክስ ያቀርብ ነበር። በአንድ ወቅት እንዲያውም ምግብ አብሳዩ ተመርዛ መገደሏን ተከትሎ እሱም ለህይወቱ ስጋት እንዳለው ጠቁሟል። የውጭ ወኪሎች የሚደርሱትን ደብዳቤዎች እንደሚሰልሉበትና ያለማቋረጥ ጠለፋና የግድያ ሙከራ እንደሚያደርጉበትም አክሏል። ነሐሴ 1971 ለህክምና ወደ ቡካሬስት ሮማኒያ በረረ። በፕሮስቴት ካንሰር በሚያዝያ 1972 በ62 ዓመቱ አረፈ። ኑክሪማ በተወለደበት መንደር ንክሮፉል፣ ጋና ውስጥ በመቃብር ተቀበረ። መቃብሩ በንክሮፉል እንዳለ አጽሙ በጋና አክራ ወደሚገኝ ትልቅ ብሔራዊ መታሰቢያ መቃብር እና ፓርክ ተላልፏል። በህይወት ዘመኑ ሊንከን ዩኒቨርሲቲ፣ የሞስኮ ስቴት ዩኒቨርሲቲ፣ የካይሮ ዩኒቨርሲቲ፣ ጃጂሎኒያ ዩኒቨርሲቲ በፖላንድ እና ሃምቦልት ዩኒቨርሲቲ በምስራቅ ጀርመንን ጨምሮ ብዙ ዩኒቨርሲቲዎች የክብር ዶክትሬት ዲግሪ ሰጥተውታል። በሁለት ሺህ የቢቢሲ ወርልድ ሰርቪስ አድማጮች አፍሪካዊ የሚሊኒየሙ ሰው ተብሎ ተመርጧል። ቢቢሲ እንደ የነጻነት ጀግና እና የመጀመሪያዋ ጥቁር አፍሪካዊት አገር የቅኝ አገዛዝን ሰንሰለት ያራገፈች ዓለም አቀፍ የነጻነት ምልክት ሲል ገልጾታል። የዩናይትድ ስቴትስ ኦፍ አሜሪካ የውጭ ጉዳይ ሚኒስትር መስሪያ ቤት የታሪክ ምሁር ቢሮ በወጣዊ ስለላ ሰነዶች መሰረት ኑክሪማ ከማንኛውም ጥቁር አፍሪካዊ በተለየ የአሜሪካን መንግስት ጥቅም ለማዳከም ከፍተኛ ጥረት ያደረገ ጥቁሩ ሰው ብለውታል። ኑክሪማ በግል ህይወቱም ግብፃዊት የኮፕቲክ ባንክ ሰራተኛ እና የቀድሞ አስተማሪ የሆነችውን ፋቲያ ሪዝክን አግብቶ ሶስት ልጆችን ወልዷል።